በወሎ ቤተ አማራ ሰማይ ስር የቀጠለው ከባድ ውጊያ ንዝረቱ አራት ኪሎን እያራደው ይገኛል። አራተኛ ቀኑን ባስቆጠረው ዘመቻ ባናደው ኮሎኔሉ ቆስለው በጦር ሄሊኮፕተር ተጉዘዋል። አፋር ላይ የውጊያ ኮማንድ ተዋቅሯል። ሁለት ሙሉ እዝና ሁለት ድጋፍ ሰጪ ኃይሎች በውጊያ ተሰልፈዋል። በርካታ ከተሞችና የወረዳ ንዑስ ከተሞች ነፃ ወጥተዋል። ወልዲያ በከፍተኛ ውጊያ ውስጥ ትገኛለች። ከሜካናይዝድ እስከ አየር ኃይል የተሰለፈው የብልጽግና ተዋጊ እየደረሰበት ያለው ወታደራዊ ኪሳራ ዝርዝር የግንባር መረጃው ተሰናድተዋል። ቀጥታ ከግንባር ይቀርባል። ብልጽግና የስልጣን ወንበሩ ሰባራ ከመሆን አልፎ ወደ መንኮታኮት እያመራ ነው። ሰባራ ወንበሩን የደገፈበት የጠመንጃ ምርኮዝ ከእጁ እያመለጠ ነው። በሸዋ ግንባር አዳሩን ምሽግ ተሰብረዋል። በርካታ የብልጽግና ሰራዊት ሙትና ቆስለኛ ሆነዋል። ዝርዝር የግንባር መረጃው ተሰራርተዋል። ሰዓቱን ጠብቆ ወደ እናንተ ይደርሳል። የአስመራው መንግስት የዲፕሎማሲ ግንባር ያልተለመደና አዲስ የታሪክ ምዕራፍ ውስጥ ገብተዋል። ወደ ነጩ ቤተ መንግስት ለመግባት የተከተለውን የዲፕሎማሲ ቆረጣ እያነጋገረ ነው። ለበርካታ አስርት ዓመታት በአፍሪካ ቀንድ የጦረኝነት ገጽታ የተሰጠው የአስመራው መንግስት የብልጽግናን ጦረኝነት በማጉላት የዲፕሎማሲ ብልጫ ይዘዋል። በአፍሪካ ቀንድ ዜና ትንታኔያችን ዳሰነዋል። ሰላም ጤና ስጥልን። ውድ የጣና ቲቪ ተከታታይ ቤተሰቦቻችን አብራችሁን ስትቆዩ እነዚህንና ሌሎች ዝርዝር መረጃዎችን ታደምጣላችሁ። የጣቢያችን የኩለ ቀን ዜና መረጃና ዜና ትንታኔዎቻችን እነሆ ተጀምረዋል ተገኝተዋል። እስከ መጨረሻው አብራችሁ እንድትቆዩ አክብሮታዊ ግብዣችን ነው። በቅድሚያም ለመላው የኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖት ተከታይ ወገኖቻችን እንኳን ለብርሃነ መስቀል በዓል አድረሳችሁ። በተለይም የዘር ማጥፋት ዓላማ ያለው ጦርነት ታውጆበት በመከራ ውስጥ ያለው ህዝባችንን የነጻነት ጊዜው ሩቅ እንዳልሆነ እያሰበ በዓሉን በጽናት እንዲያሳልፈው ጣቢያችን ጣና ቲቪ በጎ ምኞቱን ያስተላልፈዋል። በመቀጠል ሰበር የድል መረጃዎችን ወደምንመለከትበት የግንባር መረጃችን እናመራለን። ከወሎ ቤተ አማራ ሰማይ ስር የቀጠለው ከባድ ውጊያ ንዝረቱ አራት ኪሎን እያራደው ይገኛል። አራተኛ ቀኑን ባስቆጠረው ዘመቻ ባናደው በርካታ ከተሞችና የወረዳ ንዑስ ከተሞች ነፃ ወጥተዋል። ውጊያው ሙሉ በሙሉ በሚባል ደረጃ በከባድ መሳሪያ ሆነዋል። ከመካናይዝድ እስከ አየር ኃይል የተሰለፈው የብልጽግና ተዋጊ እስካሁን ከ26 በላይ ወታደራዊ ካምፖች ለፋኖ አስረክበዋል። አፋብሀ መኔለገዘ የፋኖን የትጥቅ ትግል ታሪክ አዲስ ምዕራፍ ውስጥ አስገብቶታል ያሉን የጣቢያችን የግንባር ወታደራዊ ምንጮች ብልጽግና በዚህ ውጊያ ሁለት እዞች ና ሁለት የድጋፍ ሰጪ ሀይል ማሰማራቱ ታውቋል እንደ ውስጥ አዋቂ ወታደራዊ ምንጮች መረጃ የሰሜን ምስራቅ እዝ ና የማዕከላዊ ዳሎል እዝ በሙሉ አቅሙ ከፋኖ ሀይሎች ጋር እየተዋጋ ሲሆን በሌተናል ጄኔራል ከፍ ያለው አምደ የተሰማ የሚመራው ሜካናይዝድ እዝ ከአፋር ተነስቶ ባህራ በኩል ወደ ወልዲያ የገባ ሲሆን እዙ ለውጊያ ድጋፍ አገልግሎት በርካታ መድፎችና ታንኮችን በውጊያ ማሰማራቱ ታውቋል። ሌላኛው ድጋፍ ሰጪ ኃይል በሌተናል ጀኔራል ሹማብ ደታ የሚመራው የአየር ወለድና ኮማንዶ እዝ አካል የሆነው መቶ አምስተኛ ክፍለ ጦር ወልዲያ መሀል ከተማውን በውጊያ እየተከላከለ እንደሆነ የጣቢያችን ወታደራዊ ምንጮች አረጋግጠዋል። ወልዲያ ብቻ ከመቶ አምስተኛ ክፍለ ጦር በተጨማሪ ስድስት ክፍለ ጦርና ሁለት ተወርዋሪ ሻለቃዎች ለውጊያ ያሰማራው የብልጽግና አዛዥ ሚሊሻና አርማ ብተናውን ከፊት አሰላ ባለፈው ጥይት ማብረጃ እያደረገው እንዳለ ተጠቁመዋል። ከውጊያው ሰንጠረሽ ተፍቀው የነበሩት አስራ ሁለተኛና ስልሳ አንደኛ ክፍለ ጦሮች ያላቸውን ኃይል ለቃቅመው አዋጊ ቀይረው ለውጊያ እንደተሰማሩ ከዳግም መርኮኞች ቃል ማረጋገጥ ተችሏል። ከመቶ አምስተኛ ኮማንዶ በተጨማሪ ሀምሳ ስምንተኛ አርባ ዘጠነኛ አርባ ስምንተኛ ስልሳ አምስተኛ የሚባሉ ክፍለ ጦሮች በአፍላ ውጊያ ላይ እንደተሰማሩ የጠቆሙት ወታደራዊ ምንጮቻችን ለወሎ ቤት አማራ ቀጠና ብቻ ራሱን የቻለ የውጊያ ኮማንድ አፋር ላይ ተሰይሞ የብልጽ ብልጽግና ጀኔራሎች ውጊያውን በርቀት እየመሩት እንደሆነ ገልጸዋል። እንዲያም ሆኖ ውጊያው ወልዲያ ከተማ ተስቦ የገባ ሲሆን ጎንደር በር፣ ዩኒቨርሲቲ በር፣ ስሪንቃ በር፣ ወደ መርሳ መውጫ ዋና ባቡር መስመር፣ የዶሮ ግብር፣ ሀራ መውጫ ከባድ ፍልሚያ እየተካሄደባቸው ይገኛል። አዳሩን ውጊያ አበላሽታችኋል የተባሉ የአማራና የኦሮሞ ተወላጅ መስመራዊ መኮንኖች እርምጃ እንደተወሰደባቸው ምንጮች ለጣቢያችን አረጋግጠዋል። የቁም እስረኛ የተደረጉ ከፍተኛ መኮንኖችም አሉ። ከውጊያ ስምሪት ውጭ ውጪ ተደርገው ቃላቸውን በመስጠት ላይ የሚገኙ አንድ ከፍተኛ መኮንን እንዳሉም ተጠቁመዋል። ይህ በእንዲህ እንዳለ አራተኛ ቀኑን ባስቆጠረው ዘመቻ በምዕራብ ወሎ የውጊያ ቀጠና ኮሎኔል ሀብታሙ አሰፋ የሚባል አዋጊ በፋኖ ኃይሎች እጅ መግባቱ ተረጋግጧል። በአውደ ውጊያው ቁጥራቸው በውል ያልታወቀ የብልጽግና ጥምር ጦር አባላት ሞትና ቁስለኛ ሆነዋል ያለው የግንባር መረጃው የፋኖ ኃይሎች መካነ ሰላም ከተማ መግባታቸው ታውቋል። በተያያዘ ዜናም ደቡብ ወሎ ዞን የለገሂዳ ወረዳ ዋና መቀመጫ ወይናምባ ከተማ በፋኖ ቁጥጥር ስር መግባቷም ተረጋግጧል። በፋኖ ኃይሎች ፈጣን ማጥቃት ከውጊያ ሰንጠረዡ የተፋቀው አስራ ሁለተኛ ክፍለ ጦር ዋና አዛዡ ኮሎኔል ደሞዝ መስከረም አስራ አምስት በተደረገ ጦርነት ቆስሎ እንደነበር መዘገባችን ይታወሳል። ኮሎኔሉ እስከ ዛሬ መስከረም አስራ ሰባት ማለዳ ድረስ በጋሸና ጤና ጣቢያ ሕክምና ሲደረግለት ቆይቶ ጉዳቱ ከጤና ጣቢያው አቅም በላይ በመሆኑ በሄሊኮፕተር ለመውሰድ ከባህር ዳር የተነሳች የጦር ሄሊኮፕተር ጋሸና ከተማ ሁለተኛ ደረጃ ትምህርት ቤቱ ግቢ ውስጥ ማረፏን የግንባር መረጃ ምንጮቻችን ጠቁመዋል። ኮሎኔል ደሞዝ ከመስከረም 15 ጀምሮ ላለፉት ሶስት ቀናት ከፍተኛ ደም ሲፈሰው እንደነበር፣ በጤና ጣቢያውም በጉዳቱ ልክ ህክምና ያላገኘ በመሆኑ በህይወት የመትረፍ እድል እንደሌለው ተጠቁሟል። አርማች ተመልካቾቻችን፣ የዘመቻ ባናደው አራተኛ ቀን የዘመቻ ውሎ ተጨማሪ የግንባር መረጃዎችን ዘጋቢያችን አርበኛ ተስፋ ልሳኑ በውጊያ መሀል ሆኖ የሚከተለውን ዘገባ አድርሶናል። ሰላም ሰላም፣ እንደምን ዋላችሁ። ወደ ሰዓቱ የግንባር ዘገባችን ስናመራ በወሎ ቤተ አማራ ፋኖች ተጋድሎ ላይ ያተኮረ ይሆናል። አራተኛ ቀኑን በያዘው ዘመቻ አባን አደውሳ ጅናድ ማሊ በዛሬው እለትም ተጠናክሮ ቀጥሏል። በዛሬው ትንቅንቅ በሁሉም ቦታዎች ተጠናክሮ ሲቀጥል በምዕራብ ወሎ ተንታ ከተማ በመግባት የሾሴን ጅብሪል ክፍለ ጦር ቴዎድሮስ ብርጌድ ታላቅ ጀብዱ ፈጽመዋል። መሀል ሳይንት ደንሳ ላይ አትሮንስ ብርጌድ፣ መካነ ሰላም ላይ አባይ ብርጌድ፣ ለገሂዳ ወይና አምባ ከተማ ላይ ተማም ብርጌድ ከፍተኛ ትንቅንቅ ሲያደርጉ ሲውሉ በርካታ ድሎችንም አስመዝግበዋል። በአሁኑ ሰዓትም ትንቅንቁ እንደቀጠለ ነው። በሰሜን ወሎ ቀጠና በሁሉም ወረዳዎች ያገዛዙ ሰራዊት ዳር እስከ ዳር ከፍተኛ ምት ሲደርስበት በዞኑ መቀመጫ በሆነችው በወልዲያ ከተማ ከሌቱ የጀመረው አውደ ውጊያ አሁንም የቀጠለ ሲሆን በመቻሬ በጀኔቶ አንሸልላቸው የአገዛዙ ሰራዊት አስከሬኖች ተልከስክሰዋል። በአካባቢው ከፍተኛ ውጥረት የነገሰ ሲሆን ከሁሉም አቅጣጫ አገዛዙ ወደ ወልድያ ሰራዊቱን እያግበሰበሰ ቢሆንም ከፍተኛ ምት እያረፈበት ይገኛል። በዘመቻው ኮከብ ሁኖ የሚገኘው የደጋው መብረቅ ክፍለ ጦርም በዛሬው ዕለትም ታላቅ ጀብዱ ፈጽመዋል። ከ ሃያ በላይ ክላሽንኮቭ መሳሪያ መማረክ ሲችሉ ጠላትም ከጎንደር ቀጠና ተጨማሪ ኃይል እንዳያስገባ ጋሸና በርን በመዝጋት ታላቅ ታሪክ እየጻፉ ይገኛሉ። ይህ በእንዲህ እንዳለ የፋኖ ምት መቋቋሚያ ካተው የብልጽግና ወራሪ ኃይል ጅምላ ጨራሽና ማህበረሰቡን የሚጎዱ የመጨረሻ ያላቸውን አቅሙን በመጠቀም ላይ ነው። መነሻውን ከባህር ዳር ያደረጉ ያገዛዙ የጠርጆቶች በጎንደርና በወሎ አጎራባች ወረዳዎች ቅኝት እያደረጉ ይገኛሉ። ከትናንት ምሽት ጀምሮ እስከ ዛሬ ጠዋት በባህር ዳር በላይ ዘለቀ ዓለም አቀፍ አውሮፕላን ማረፊያ የጦር ጀቶች ማረፋቸውን ምንጮች ለጣቢያችን ገልጸውልናል። አሁን ከጠዋቱ አንድ ሰዓት ላይ የተነሳው የአገዛዙ የጦር ጀት ደቡባዊ ጎንደር ቀጠናን አቋርጦ ወደ ወለቆ ጠና ቅኝት እያደረገ ነው። በመሆኑም የአገዛዙ የአየር ጥቃት ጉዳት የሚፈጽመው በተሰበሰቦች ላይ ሊሆን ስለሚችል ቅድመ ጥንቃቄ ቢደረግ ሲሉ የወታደራዊ ምንጮቻችን ጠቁመዋል። የፋኖ ኃይል በውጊያም ሆነ በጉዞ ሰዓት ወታደራዊ ርቀቱን ጠብቆ መዋጋትና መጓዝ ግድ ይለዋል ሲሉ የጣቢያችን ወታደራዊ ውስጥ ምንጮችም ጠቁመዋል። በተጨማሪም በወልዲያ ከተማ ዙሪያ ሁለት ሰው አልባ ዶራኖች አሰሳ እያደረጉ ሲገኙ፣ ከወደ ባህር ዳር የጦር ጀቶች በተጠንቀቅ እንዲቆሙ ትእዛዝ ተሰጥቷል። ነገር ግን የፋኖ ወታደራዊ አዛዥ ለሰራዊቱ የሞራል ግንባታ በመስጠት ውጊያውን መምራት በመምራት ላይ ናቸው ከሙሉ ጥንቃቄ ጋር ወታደራዊ ርቀትን የጠበቀ ጉዞና የተሳካ ውጊያ ማድረግ እንደሚቻልም ተጠቁሟል። ይህ በእንዲህ እንዳለ ዜናችን አሁን እየጠናከረ ባለበት ሰዓት በወልዲያ ከተማ በተለያዩ ቦታዎች ላይ በሰው አልባ ድሮኖች ከፍተኛ ጥቃት ያደረሰ ቢሆንም ነገር ግን በሕንፃዎች እና በባዶ ቦታዎች ላይ መሆናቸውን እስካሁን ከአካባቢ የደረሰ መረጃ ያመላክታል። አድማጭ ተመልካቾቻችን፣ ለተጠናከሩት ዘገባዎች ተስፋዬ ልሳኑ ነበርኩ ከትግሉ ሜዳ። በሸዋ ግንባር አዳሩን ምሽግ ተሰብረዋል። በርካታ የብልጽግና ሰራዊት ሙትና ቁስለኛ ሆነዋል። በይፋት አውራጃ አንጾኪያ ገምዛ ወረዳ የብልጽግና ሰራዊት አዳሩን ክፉኛ ምት እንደደረሰበት አፋር ሸዋ ጠቅላይ ግዛት እዝ በግንባር መረጃው አመላክተዋል። ዛሬ መስከረም 17 የረፋድ የግንባር መረጃው ላይ እንዳስታወቀው በአንጾኪያ ገምዛ ወረዳ ስምንተኛ ቀኑን ያስቆጠረው ውጊያ አዳሩን ምሽግ ተሰብረዋል። በቀጠናው ያለው የሸዋ ጠቅላይ ግዛት እዝ መሐመድ ቢሆነኝ ኮር አስቴ ጎማ ተራራ ክፍለ ጦር የብልጽግና ሰራዊት የገነባውን ምሽግ በመስበር በአካባቢው መሽጎ የነበረውን ኃይል በአመዛኙ በመደምሰስ የተረፈው ተለቃቅሞ እንዲመለስ ማድረጉን አስታውቋል። በቀጠናው ንጹሃንን በመጨፍጨፍና ማህበረሰቡን በማሰቃየት ግፍ ሲፈጽም የነበረው የብልጽግና ሰራዊት በአስቴ ጎማ ተራራ ክፍለ ጦር ለተከታታይ ስምንት ቀን ባደረጉት እለ አስጨራሽ ፍልሚያ ሁለት ወሳኝ ገዥ መሬት ጨምሮ የመከላከያ ምሽጉን በመስበር ወታደራዊ ብልጫ መውሰድ መቻሉን አፋር ሸዋ ጠቅላይ ግዛት እዝ አስታውቋል። በጠላት ላይ ከፍተኛ ሰብአዊና ቁሳዊ ጉዳት አድርሰናል ያለው እዙ በአንጾንኪያ ገምዛ ወረዳ በዝላይ ባርባራቱና ሻሀይ ደብስ ተራራ የተሰኙ ወሳኝ የውጊያ ስፍራዎችን ነጻ ማውጣቱን በግንባር መረጃው አመላክተዋል። አውደውጊያው በተደረገባቸው በእነዚህ ቀጠናዎች በርካታ የብልጽግና ሰራዊት ቡድን መውደቁን ህብረተሰቡ በሰብአዊነት ስሜት መቅበሩንም ከግንባር የተገኘው መረጃ ያሳያል። እዙ በአውደውጊያ ላይ የቀናውን ምርኮ በአህዛዊ መረጃ አስደግፎ ያቀረበ ሲሆን ይህ ዜና እስከተጠናቀረበት ሰዓት ድረስ የተመዘገቡ ምርኮች ስምንት ጥርንፍ ሶስት መቶ አርባ ሁለት የድሽቃ ተተኳሽና በርካታ የነፍስ ወከፍ መሳሪያና የወገብ ትጥቅ እንዲሁም በሺዎች የሚቆጠሩ ተተኳሾችን ገቢ ማድረጉን በተለይም በተከታተ ተከታታይ ቀናቱ ጦርነት ገዢ መሬት የሚባሉ የውጊያ ወረዳዎችን መቆጣጠሩ ለሰራዊቱ ከፍተኛ የውጊያ መነቃቃት እንደፈጠረ፣ በአንጻሩ የብልጽግና ሰራዊት በአካልና በመንፈስ እንደተመታ በአውደ ውጊያ መረጃው አመላክተዋል። የአካባቢው ታላላቅ አባቶችና የአገር ሽማግሌዎች የብልጽግና ሰራዊት አስከሬን እንዲነሳና እንዲቀበር ያሳዩት ሰብአዊ ርኅራሄ ለብልጽግና ሰራዊት ትምህርት ሊሰጠው የሚገባ ቢሆንም በአማራ ሕዝብ ላይ የዘር ማጥፋት ዓላማ ይዞ የዘመተው የጥፋቱ ኃይል በዋና ካምፖች ውስጥ ለመልሶ ማጥቃት እየመከረ ስለመሆኑም ከግንባር የተገኘው መረጃ ያሳያል። የኤርትራ መንግስት ለድርድር ዝግጁነቱን ገለጸ። የኤርትራ መንግስት ቀጠናዊ ጦርነት በማዋለድ ፕሮፓጋንዳ ላይ የተጠመደውን የብልጽግና አገዛዝ በዓለም የዲፕሎማሲ መድረክ በሚያጋልጥ መልኩ አቋም ቀይረዋል። ለበርካታ አስርተ ዓመታት በአፍሪካ ቀንድ የጦረኝነት ገጽታ የተሰጠው የአስመራው መንግስት የብልጽግናን ጦረኝነት በማጉላት የዲፕሎማሲ ብልጫ ይዘዋል። የብልጽግና ገዢዎች ሉዓላዊነቴን በመድፈር ወረራ ሊፈጽሙብኝ ወታደራዊ ዛቻ ከፍተውብኛል የሚለው የአስመራው መንግስት ክስ በመጨረሻም ትርጉም ያለው ምላሽ በማግኘት ሂደት ላይ ነው። ይህም የብልጽ ግና ዲፕሎማሲያዊ ክፍተት ተጠቅሞ ወደ ዓለም አቀፍ የዲፕሎማሲና የፖለቲካ መድረክ ለመመለሱ ማሳያ ተብለዋል። የአብይ አህመድ አገዛዝ በጦረኝነቱ ምክንያት በአሰብና ቀይ ባህር ጉዳይ ዓለም አቀፍ ሕጎች የሚፈቅዱለትን እድሎች ማባከኑን በሰጥቶ መቀበል መርህ ምላሽ ማግኘት የሚችለውን የኢትዮጵያ ብሔራዊ ጥቅም እድል በወታደራዊ ይዛቸዎቹ እያመከን ያለው አገዛዙ የቀጠናው ረባሽና ና ቀውስ ጠማቂ ተደርጓል። የኤርትራው የውጭ ጉዳይ ሚኒስተር ኦስማን ሳልህ በአሜሪካ የስቴት ዲፓርትመንት መስሪያ ቤት የፕሬዚዳንት ዶናልድ ትራምፕ ከፍተኛ አማካሪ ከሆኑት ማሳር ቡሎስ ጋር ከተመድ ጉባኤ ጎን ለጎን በመከሩ ወቅት ጉዳዩን አንስተዋል። የዚህ ዲፕሎማሲያዊ ምክክር ውጤትም ኤርትራ ዓለም አቀፍ ሕጎችን ማዕከል ባደረገ መልኩ በአፍሪካ ቀንድ፣ በቀይ ባህር፣ በናይል ተፋሰስ ዙሪያ ትርጉም ያለው ውይይት ለማድረግ ዝግጁ መሆኗን አመላክተዋል። የኤርትራው የውጭ ጉዳይ ሚኒስተር ለቀጠናዊ ሰላም ቁርጠኝነታቸውን አጽንዖት ሰጥተዋል። ይህ ለአስመራው መንግስት አዲስ የዲፕሎማሲ ምዕራፍ ነው ተብሎለታል። የአሜሪካው ከፍተኛ ባለስልጣን ማሳር ቦሎስ በበኩላቸው አሜሪካ በዓለም አቀፍ ንግድ ደህንነትና፣ ጸረ ሽብርተኝነት ጥረቶች ወሳኝ በሆነው የቀይ ባህር ቀጠና ለመግባባት ፍላጎት እንዳላት መግለጻቸው የአስመራው መንግስት በነጩ ቤተ መንግስት አምባገነናዊ ገጽታውን ለመቀየር እድል ማግኘቱን ያሳያል። የአሁኑ ውይይት በአሜሪካና ኤርትራ ግንኙነት ላይ አዲስ ምዕራፍ ለመክፈል የጽህፈት መንገድ የሚጠርግ ነውም ተብሏል። በቀጣይ በንግድ በኢንቨስትመንት በመሰረተ ልማት በትራንስፖርት ግንኙነትና ደህንነት አጋርነት ላይ ለውይይት በር ሊከፍት የሚችል መልካም አጋጣሚ ስለመሆኑም በባለስልጣናቱ ተነግረዋል። የትራምፕ አማካሪው ማሳር ቦሎስ የኤርትራ ውጭ ጉዳይ ሚኒስትር በኒውዮርክ አግኝተው እንደያለ አነጋጋሪ ውይይት ከማድረጋቸው ጥቂት ቀናት ቀደም ብሎ በአራት ኪሎ የጠቅላይ ሚኒስትሩ ጽህፈት ቤት ከአብይ አህመድ ጋር በነበራቸው ውይይት ጦርነቱን እንዳትሞክሩት ሲሉ ማስጠንቀቃቸው አይዘነጋም። በሌላ ጎራ በዚሁ የኒውዮርክ የተመድ መድረክ ላይ ለአስመራው መንግስት ተፎካካሪ ሆኖ የታየው የብልጽግናው አገዛዝም በፕሬዚዳንት ታዬ አጽቀሥላሴ በኩል በቀይ ባህር ጉዳይ ያለውን የጦረኝነት አቋም አለዝቦ ታይተዋል። ፕሬዚዳንቱ በዚሁ መድረክ ላይ የባህር አክሰስ የሰው ልጆች የጋራ ሀብት በመሆኑ እንደ ኢትዮጵያ ያሉ ሀገራት በቀይ ባህርና በህንድ ውቅያኖስ እኩል እድል እንዲኖራቸው እጠይቃለሁ ብለዋል። ፕሬዚዳንቱ በተመድ አጠቃላይ ስብሰባ ላይ ባደረጉት ንግግር የዓለም አቀፍ ሕግ ባህርን የሁሉም የሰው ልጆች የጋራ ሀብት ብሎ ነው ማቅረብ የሚገልጸው ባህር በር የሌላቸው ሀገራት ባህር በር ካላቸው ሀገራት ትብብር አግኝተው የዕድሉ እኩል ተጠቃሚ መሆን ይገባቸዋል ሲሉ የተሻለ መሟገቻ ሀሳብ ለማቅረብ ሞክረዋል። ፕሬዚዳንቱ እንዲ ያለ ሀሳብ ቢያቀርቡም የአራት ኪሎ አገዛዝ ከግድቡ ወደ ወደቡ ከሚለው ካድሬ ተኮር ፕሮፓጋንዳ ያለፈ ተግባራዊ የድንበር ተሻጋሪ ጦርነት እንቅስቃሴ አሳይተዋል። የተመድ ጠቅላላ ጉባኤ በሚካሄድበት ሰዓት ላይ ራሱ ወታደራዊ ዝግጅቱን በጄኔራሎቹ በኩል ማስተጋባቱ አይዘነጋም። በሌላ ቀጠናዊ መረጃ ግብጽ ወታደራዊ አጋር መፈለጓን መቀጠሏ ተሰምተዋል። በጉዳዩ ላይ ዘ ናሽናል ኒውስ ይዞት በወጣው ዘገባ መሰረት ግብጽ በኢትዮጵያ ላይ ወታደራዊ ብልጫ የሚያስገኝ የዲፕሎማሲ ድል ላይ ብትሆንም ወታደራዊ ትጥቆች ከእስራኤል አጋሮች መግዛቷ በከፍተኛ ሁኔታ ስጋት ላይ ጥሏታል። ግብጽ ይህንን ስጋቷን ለመቀነስ የእስራኤል ባላንጣ ሀገራትን ተወዳጅታለች። ከእስራኤል ባላንጣ ሀገራት መካከልም ቱርክና ኢራንን በቀዳሚነት ዘላቂ አጋር ለማድረግ መወሰኗን ዘገባው አትተዋል። ግብጽ ከጋዛ ፍልስጤም ጋር በተገናኘ ከእስራኤል ጋር ከባድ የፖለቲካ ንትርክና ወታደራዊ ፍጥጫ ውስጥ ከመግባቷ ጋር ተያይዞ በሳይናይ በረሃ ከፍተኛ ቁጥር ያለው ጦር አስፍራለች። የግብጽ ስጋት የሆኑት የእስራኤሉ ጠቅላይ ሚኒስተር ቤንያሚን ኔታንያሁ ደግሞ በኒውዮርክ በሚካሄደው የተመድ ጉባኤ ላይ ከባድ ውርደት ገጥሟቸዋል። ጠቅላይ ሚኒስተሩ በጉባኤው ንግግር ለማድረግ ወደ መድረኩ በወጡ ጊዜ ከመቶ በላይ ዲፕሎማቶች ሀገሮችና ከሀምሳ ሀገራት በላይ ተወካዮች ከስብሰባው አዳራሽ ወጥተዋል። ኔታንያሁ ደረታቸው ላይ የሀማስን ግፍ ያሳያል ያሏቸውን ምስሎች የሚከፍት ቁልፍ ኮድ ለጥፈው ወደ መድረኩ በወጡ ጊዜ እሳቸውን ግፈኛና የጦር ወንጀለኛ በማድረግ በዓለም አቀፍ የጦር ወንጀል ሕግ ይጠየቁ የሚል የተቃውሞ ድምጽ ተነስቶባቸው ከባድ ድንጋጤ ውስጥ ገብተዋል። ጠቅላይ ሚኒስትሩ በእንዲህ አይነት ውርጅብኝ ውስጥ ሆነውም ለፍልስጤም እውቅና የሰጡ ሀገራትን ሽብርና ጸረ ሴማዊነትን የደገፋችሁ ወንጀለኞች መሆናችሁ በዚህ መድረክ ላይ ሊታወቅ ይገባል ሲሉ በቁጣ ዝተዋል። ክቡራትና ክቡራን ቤተሰቦቻችን ለእኩለ ቀን የተሰናዱት መረጃዎቻችን እየተከታተሏችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያልን የጣና ቲቪ ወቅታዊ ዜናዎች ትንታኔዎችና ልዩ ልዩ ፕሮግራሞች እንዲደርሷችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ ሆኖ በተሳትፎ የትግል ሚዲያውን እንዲያጠናክሩ ጥሪያችንን እናቀርባለን። ጣና ሳተላይት ቲቪ ከሀቅ ጋር